ሰላም፣ ሰላም እንኳን ደህና መጣችሁ። አህለን ወሳህለን። የመጀመሪያው ጥያቄ አልነካሁም ማለት ምን ማለት ነው ይላል። አልነካሁም ማለመስት፣ ማለመስት። አልነካሁትም ማለመስቱ፣ ማለመስቱ። አልነካኋትም ማለመስተሃ? ማ ለመስተሃ ቀጣዩ ጥያቄ ፈሳሽ የፀጉር ቅባት ምን ይባላል ሌላል ዘይት ነው የሚባለው አይደል። ዘይት ባረብኛ ዘይት ነው። የፀጉር ዘይት ለማለት ዘይት ሸዕር ወይም ዘይት እሸዕር እንላለን። ሸዕር ወይም ሸዕር ፀጉር ማለት ነው። እኔ አጥበዋለሁ ይታየኛል ለማለት እና አጥፍቼዋለሁ ለማለት ምንድን ነው ይላል ጥያቄ። አነ በገስሎ አና በገስሎ እኔ አጥበዋለሁ ማለት ነው። አና እኔ በገስሎ አጥበዋለሁ። አግደር አሹፎ አግደር አሽፎ ላየው እችላለሁ ወይም ይታየኛል ማለት ነው። አግደር እችላለሁ አሹፎ አየዋለሁ። ጠፌቶ

መብራቱን አጠፋሁት ማለት ነው። አልካህረባ ወይም ካህረባ መብራት ነው። ይህ ጥያቄ ደግሞ አስለን ማለትስ፣ ነዘለስ ማለት አስለን ማለት ስጀመር እንደ ማለት ነው። ለምሳሌ አስለን አና ማለ ለመስተሃ፣ አስለን አና ማለ መስተሃ፣ ስጀመርን ያልነካሁትም ማለት ነው። አና እኔ ማለ መስተሃ አልነካኋትም። ነዘለስ የሚለውን ቃል ሰምቼው የማውቅ አይመስለኝም። ነገር ግን ምናልባት ነዘልት ለማለት ከሆነ ወይም ነዘለት ለማለት ከሆነ ወይም ነዘልት ለማለት ከሆነ እነዚህን ቃላቶች ተረጉምላቸዋለሁ። ነዘልት ማለት ወረድኩ ማለት ነው። ነዘልት ምን እደውር እራበ። ለምሳሌ ነዘልት ምን እደውር ራብዕ ከአራተኛው ፎቅ ወረድኩ ማለት ነው። ሚን ከደውር ወይም ደውር ፎቅ ነው። ራብዕ አራተኛ። ነዘለት ማለት አወረደች ማለት ነው። ለምሳሌ ነዘለት ሸወርባ ሚንናር፣ ነዘለት ሸወርባ ሚንናር፣ ሸወርባውን ከእሳት ላይ አወረደች ማለት ነው። ነዘለት አወረደች፣ አልሾርባ ወይም ሾርባ ሾርባ ነው። ሚን ከአልናር ወይም ናር እሳት ማለት ነው። ሚን አልናር ከእሳት ላይ። ነዘልት ነዘልት አወረድኩ ማለት ነው። ለምሳሌ ነዘልት አልመላብስ ነዘልት አልመላብስ ልብሶቹን አወረድኩ ማለት ነው። አልመላብስ ወይም መላብስ ልብሶች። ይህ ጥያቄ ደግሞ ከዚህ በፊት መራ የሚለውን ቃል መራ ማለት ብለሽ ነበር ያስተማርሽን። ዛሬ ደግሞ በጣም ብለሽ ነው የተጠቀምሽው እንዴት ነው ተወሰበሰበ? ከቻልሽ ብታሳውቂን ይላል። በመጀመሪያ ብራቮ፣ በጣም አመሰግናለሁ። በደንብ እያስታወሳችሁ እንዲህ በለች ነበር ዛሬ እንዴት እንደዚህ ሆነ ስትሉኝ፣ ትምህርቴን ልብ ብላችሁ እየተከታተላችሁ መሆኑን አውቃለሁ፣ እና በጣም ጥሩ ነው። አሁን መራን እንዴት አድርገን በተለያዩ አረፍተ ነገሮች እንድን እንደምንጠቀም ልንገራችሁ። ከዚህ በፊት እንደጠቀስኩት የቃላቶች ትርጉም እንዳጠቃቀማቸው ይለያያል። ሁሉም ቃላቶች ባይሆኑም ብዙ ቃላቶች አሉ የተለያየ ትርጉም ያላቸው። መራ የሚለው ቃል ከነዚህ ቃላቶች አንዱ ነው። መራ አንዴ ወይም ብዙ ለማለት የምንጠቀመው ቃል ነው። ለምሳሌ መራ ዋህዳ ስንል አንድ ጊዜ ማለታችን ነው። በሌላ አይነት ደግሞ አና አሕቢክ መራ ስንል እኔ በጣም እወድሻለሁ ማለታችን ነው። አያችሁ አይደለ? እንዴት እንደተቀያየረ አና አሕቢክ መራ እኔ በጣም እወድሻለሁ ማለት ነው። ልዘርዘርላችሁ አና እኔ አሕብክ እወድሻለሁ። ፍቅራችንን የምንገልጽለት ወንድ ከሆነ አሕበክ እንላለን። ብዙ ሰዎች ከሆነ ደግሞ አሕበኩም እንላቸዋለን። ቀጣዩ ጥያቄ አንድ ሰው የት ነው ሲሉኝ፣ ስራ እየሰራ ነው፣ እየበላ ነው፣ ተኝቶ ነው ይመጣል ለማለት እንዴት ነው ይላል? ፌን፣ ፌን የት ማለት ነው። ለምሳሌ ፌን ሰመር ስንል፣ ሰመር የት ነች፣ ሰመር የት አለች ማለታችን ነው። ፌን ሰሚር ይሄ ወንድ ነው። ሰሚር የት አለ፣ ሰሚር የት ነው ማለት ነው። ለዚህ መልሱ ሰመር ጋዕዳ ትሽተግል። ሰመር እየሰራች ካለ፣ የሰራች ከሆነ፣ በስራ ላይ ካለች፣ ሰመር ጋዕዳ ትሽተግል እንላለን ሰመር እየሰራች ነው። ሰመር ስራ አለባት፣ በስራ ላይ ነው ያለችው ማለት ነው። ጋዕዳ ትሽተገል እየሰራች ነው፣ ስራ አለባት ማለት ነው። ወንድ ከሆነ ጋዕድ ይሽተገል እንላለን። እየሰራ ነው፣ ስራ አለበት፣ በስራ ላይ ነው ያለው ማለት ነው። ጋዕዳ ወይም ጋዕድ የሚለው ቃል የተለያዩ ትርጉሞች አሉት። ትርጉማቸውን ልንገራችሁ መጀመሪያ ኦኬ ጋዕዳ ማለት ተቀምጣለች ወይም ቁጭ ብላለች ማለት ነው ቀጥታ ትርጉሙ ወንድ ከሆነ ጋዕድ እንላለን ተቀምጧል ቁጭ ብሏል ማለት ነው ሌላ ደግሞ ትርጉም አለው ይሄውም አንድ ሰው አንድ ነገር እያደረገ ካለ ጋዕድ ይሰዊ እያደረገ ነው ጋዕድ ያኩል እየበላ ነው ጋዕድ ይሽተግል እየሰራ ነው እንላለን አሁን እነዚህን ቃላቶች እንዴት በተለያየ ሁኔታ እንደምንጠቀምባቸው የገባችሁ ይመስለኛል። ትሽተግል ማለት ትሰራለች ማለት ነው። ትሰዊ ማለት ታደርጋለች ማለት ነው። ወንድ ከሆነ ይሽተግል እንላለን ይሰራል ለማለት፣ ይሰዊ እንላለን ያደርጋል ለማለት። ጋዕዳ ተአክል እየበላች ነው ማለት ነው። ተአክል ትበላለች ወንድ ከሆነ ጋዕድ ያክል እንላለን፣ እየበላ ነው ማለት ነው። ያክል ይበላል ማለት ነው። ሰመር ናይማ፣ ሰመር ናይማ። ሰመር ተኝታለች ማለት ነው። ናይማ ማለት ተኝታለች። የተኛው ወንድ ከሆነ ናይም እንላለን፣ ተኝቷል ማለት ነው። ኖም እንቅልፍ ነው። ጃይ ጃይ ይመጣል ወይም እየመጣ ነው ማለት ነው። ለምሳሌ አና ጃይ። አና ጃይ መጣሁ ወይም እየመጣሁ ነው ማለት ነው። እዚህ ተናጋሪው ወንድ ነው። ሴት ከሆነች አና ጃያ ትላለች። አና ጃያ። ሰሚር ጃይ፣ ሰሚር እየመጣ ነው። ሰሚራ ጃያ፣ ሰሚራ እየመጣች ነው። ይህ ጥያቄ ደግሞ አሳን ጠይብ አመልያ ገነም ተከየል የሚል ነው። አሳን የሚለው ምን እንደሆነ አልገባኝም። ጠይብ የሚለው ተረጉመዋለሁ። ጠይብ ማለት እሺ ማለት ይሆናል፣ ወይም ደግሞ ደግ ወይም ጥሩ ማለት ይሆናል። ለምሳሌ ጂቢሊ መልዓጋ አልኩኝ፣ ማንኪያ አምጭልኝ ማለት ነው። ጂቢ አምጪ፣ ሊ ለኔ፣ ጂቢሊ አምጭልኝ። መላጋ ማንኪያ። አሁን አምጭልኝ ከተባልኩኝ እኔ ምንድን ነው ምለው? ጠይብ እላለሁ? እሺ ማለት ነው። ሌላኛው አይነት ትርጉም ደግሞ የዚህ ጠይብ የሚባለው ቃል፣ ለምሳሌ ህወ ጠይብ መራ ብንል፣ ህወ ጠይብ መራ እሱ በጣም ደግ ነው፣ እሱ በጣም ጥሩ ነው ማለታችን ነው። ህወ እሱ ጠይብ ደግ ወይም ጥሩ መራ በጣም እንዲሁም ህወ ኢንሳን ጠይብ ማለትም ምን እንችላለን፣ አንድን ሰው በደግነቱ በጥሩነቱ ለማድነቅ ከፈለግን ህወ ኢንሳን ጠይብ እሱ ጥሩ ሰው ነው፣ እሱ ደግ ሰው ነው ማለት ነው። ኢንሳን ማለት ሰው ማለት ነው። አመሊያ አመሊያ ቀዶ ጥገና ነው፣ ኦፕሬሽን። ገነም ማለት ደግሞ በግ ወይም በጎች ማለት ነው። ገነም ከያል ማለት ምናብ ማለት ነው። ምናብ ማለት በጭንቅላታችን የሚመጣብን ስዕል አላደለ የምናስበው ነገር በውስጣችን ከያል ይባላል። አሁን ያንን ተመርኩዞ ትኸየል ትኸየል ስንል እስኪ ያስበው፣ እስኪ ተመልከተው በሀሳብህ እንግዲህ እየውም ማለታችን ነው። ሴት ከሆነች ተኸየሊ እንላታለን። ተዕሚም ማለት ምን ማለት ነው ለሚለው ጥያቄ የሆነ ሰው ኢንሹራንስ ማለት ነው ብሎ መልሷል። እውነት ለመናገር እኔ ኢንሹራንስ እንደሆነ አላውቅም። ግን የማውቀውን ያህል ለማስረዳት እሞክራለሁ። ታዕሚም ማለት የሚሰራጭ ወረቀት በእንግሊዝኛ ሰርኩላር የሚሉት ነው። ለምሳሌ በአንድ ካምፓኒ ውስጥ ሰው ሁሉ እንዲያውቀው የተፈለገ አንድ ነገር ተጽፎ ለሁሉም ሰው ሲለቀቅ ታዕሚም ይባላል። ስርጭት እንደ ማለት፣ የኢንፎርሜሽን ስርጭት። በተጨማሪም አንድ ሰው በፖሊስ እየተፈለገ ካለ የተፈላጊው ሰው ኢንፎርሜሽን ያለበት ወረቀት በየአስፈላጊዎቹ ቦታዎች ላይ ሲሰራጭ ያም ደግሞ ታዕሚም ይባላል። ወይንም ወራሾች እንዲቀርቡ የሚላከው ወይም በበሮችና በሌሎች አስፈላጊ ቦታዎች ላይ የሚለጠፈው የጥሪ ወረቀት ያም ታዕሚም ይባላል። ይህ እንግዲህ እኔ እስከማውቀ ድረስ ነው። ከዚህ የተለየ ለየታ ላይ መታውቁት ካለ ለእኔም ለጠያቂውም ይጠቅማልና እባካችሁን ንገሩኝ። አመሰግናለሁ። አንድ ሰው ደዛዝ ማለት ምን ማለት ነው ብሎ ጠይቋል። ሌላው ደግሞ ዲዛዝ የሚሉት ግላስ ነው ብሎ የመለሰ አለ። እኔም የማውቀው ግላስ ግዛዝ ነው የሚባለው። ግዛዝ መስታወት እንደ ማለት ነው። ወይንም ከመስታወትነት የተሰራ ጠርሙስ ግዛዝ ይባላል። የመኪና መስታወትም ግዛዝ ነው የሚባለው። ጠርሙሶች አንዳንዴ ጋሩራ ተብለው ይጠራሉ። ነገር ግን ጋሩራ ጠርሙስ ማለት ቢሆንም ጠርሙሱ ከመስታወት የተሰራ መሆኑን ለመለየት ወይም ለይተን ለማስታወቅ ከፈለግን ጋሩረት ዙጃጅ ነው የምንለው። ጋሩረት ዙጃጅ። ጋሩራ ማለት ጠርሙስ ማለት ነው። ዙጃጅ ደግሞ መስታወት ነው። ስለዚህ ሁለቱ አንድ ላይ ጋሩረት ዙጃጅ ሲባል ያ ጠርሙስ ቦትል የተሰራው ከመስታወት ነው ማለት ነው። ምክንያቱም በአሁኑ ጊዜ ከመስታወት የሚሰሩ ጠርሙሶች አሉ፣ ከፕላስቲክ የሚሰሩ ጠርሙሶች አሉ። እነዛን እንግዲህ ለይተን ለማሳወቅ ከፈለግን በዚህ አይነት እንላቸዋለን። ከፕላስቲክ የተሰሩት ጠርሙሶች ደግሞ ቃሮረት